ሄጂ እኔ አሁን ጋዝ እየሰጠች ነው። ይሄ ጅባት ይሄ ጅባት ይቱብ ላይ ሰው ተነጋግራችኋል ከዛ በፊት አሁን የሚሰማኝ ሊያጋ ችግር አለ። ቀደም ብሎ ቤታዩ ቀደም ያለ ችግር አለ። ውስጡ ያዘችው አንቺ ጋር ደግሞ ሰርጀሪ ሰርጀሪ ችግር ያለው አይደል? እሷ ግን ዩቱብ ከወጣበት ቀን ጀምሮ አርግዘሻለች።

ባንኩ ላይ ብቻ ጠንከር በይበትና እሷስ መኪና የያዘችው በማን ነው? በዩቱ ብር። አንቺ ደግሞ በደንብ አሳያት። ወደ ዶላር ሲመነዘር በጣም ብዙ ልክ እንትን የሆነ ዲግሪ ይዛ ከመርቃኩ በኢትዮጵያ ዩኒቨርሲቲ ተመርቃ በቃ ሰርቼ ስትልቁ፣ ምን ሰርተሽ ነው ዩቱብ ላይ መጣሽ? ለፈለፍሽ ህይወትሽ ተለወጣለቀ እሙሙሽን ሽጠሽ አልተለወጥሽ? አረብ ሀገር ከዛዛ ስትዳክሬ እንደዛማ ከሆነ አረብ ሀገር የሄዱ እህቶቻችን በሙሉ እኮ ዛሬ ባለፈላቸው። በአረብ ሀገር መስራት ቢሆን አይደለም፣ እንደ ልጆች እንደ እውነት እንደዚህ አይነት ሀብት የሚያስገኝ ከሆነማ እህቶቻችን ለምን ይከራተታሉ? ዩቱዩቱብ ትንታሌ ችግር የለውም እኔ ችግር የለውም እኔ እግዚአብሔር ምስክሬን ነው የምላችሁ። ምቀኛ ሰው አልወድ ደቀ በእናንተ መቀኝታ በሌላም ተመቅኝታ ደሞ ዛሬ በጓደኛ ሆይ እችን ስኮ ያንገጎናት እኔ ለወጣቶች ቅድሚያ ሰጣለሁ። ሄዱበት ሄዱበት! ተሰብስባችሁ ግቡ፣ ተሰብስባችሁ ግቡ። ዩቱብ የእናቱና የአባቱ አደለም። ዩቱብ ለዓለም ህዝብ ነው የተከፈተው። ለእሷ ብቻ አደለም። እናንተ እንዲህ እንዲህ ያረጋታል። ግን ምን ሆና ነው ግን አትወደም አትወድም ዩቱብ እንዱ የሆነ ቦስ የሆነ አለቃነት ቢሰጣት ብቻዋን ብትንከባለልበት ነው ደስ የሚላት ብቻዋን ደደብ ስለሆነች እንጂ ብዙ መሰራት ይችላል በዩቱብ ዩቱብ ላይ ሚሊዮን በሚሊዮን የሚቆጠር ሰው እንዳላቸው ታውቃላቸው የዩቱብ እንትኖች የዩቱብ ክሬቶች እ ሚሊዮን አይደለም ስንት ዩቱበር አለ በዩቱብ ላይ በሚሊዮን የሚቆጠሩ ሰዎች አሉ ልክ እሷ የሆነ ዶክተር ሆነ ይሁን ፋርማሲስት ሆነ ይሁን አይቲ ተመርቃ ይሁን አናውቅም፣ ብቻ የሆነ ነገር ሰርታ የሁላ ሀብት ያጠናቀመች ይመስላታል። አሁን ለእሷ የትልቅ ሀብት ነው። የሚገርማችሁ ሁል ጊዜ ምኞቷ በሙሉ አሜሪካን መውጣት ነው። ያልሞከረችው ነገር የለም ያልሞከረችው። ምክንያቱም እንደ ልቧ መሆን አልቻለችም እዛ ሀገር ውስጥ ምክንያቱም አፏን ስለምትከፍት ነው። እንደዛም ሆኖ እግዚአብሔር ይስጣቸው እስከ ዛሬ እንዲሁም እንደው እግዚአብሔር ና ወ የልጁ አምላክ ስለሚጠብቃት ነው እንጂ እንዲህ ሊያረጉ ይነ ማንም እንዲሚያደረግ ትዝም የሚልሽ የለ። ትዝም የሚልሽ ምቀኝነትሽ ብቻ። ቆሚ ምቀኝነትሽን አቆሚ። ራሽን ስራ ስሬ። ዩቱቡ ለማንም ክፍት አርጊ። ገና ለገና አንቺ ዛሬ በጓ እንግዲህ፣ ምንም ቢሆን አብራችሁ እዚ ዩቱብ ላይ ስታወሩ ስትጫወቱ ነበር አደለም? አንቺ በዚህ መልኩ እዚህ ጋር እንዲከጠምድሽ። ውይ ውይ! አንቺ ችግር አለብሽ። ባለጌ ነሽ። ሊያ በጣም በጣም ችግር አለባት። በጣም ቀናተኛ ናት። በጣም ቀናተኛ ናት። እናንተ ደግሞ ምን ብዬሽ ነው? እኔ ቢታረቁ ደስ ይለኛል። እኔ አናግሪያት አለው። እንትና ነው ኪዱ ነው። አይ አደለ። እኔ አልወድም። እኔ ቅናት አሉ በቃ። እኔ የፈለግሹም በይ የፈለግሹ። የሰው ልጅን የሚያገናኘው አንድ ነገር አለ ቅናት ግን ጥሩ አይደለም። ይሄ ያንቺ ንግድ አይደለም። ኢትዮጵያኖች ኢትዮጵያኖች ሁሉ ወደኋላ የሚያደርገን የሚያስቀረን ዳ የሚያደርገን ቅናታችን ነው። ቅናታችን ነው። እኔ የሰራሁትን ስራ አይደለም እየሰራሽ ያለሽው ገባሽ። ይሄ አንድ የሆነ ፕላትፎርም ነው፣ ነጭ የሰራው ፕላትፎርም ነው። ማንም ገብቶ የማብካት ማንም ገብቶ የመጋገር መብት አለ። ማንም ሰው ግን እዛ ቦታ ላይ እንዳትደርሽ የሚደረገውን ነገር ነው። አልወድም አልወድም፣ አይመቸኝም። ጥሩ አይደለም። ደግሞ ታለንቱ ያላቸው ሰዎች ያው እኮ አንቺ እኮ አይደለሽም። ሰብስክራይብ፣ ፎሎ የሚያደርገው ላይክ የሚያደርገው ነው ወሳኙ። የሚጠላትም ፎሎሮቿ ናቸው፣ የሚያነሷትም ፎሎሮቿ ናቸው። አን አብረሽ ተፈጥረሽ እዛ ጋር አልመጣሽበትም። አን የዛሬ ሶስት ዓመት ላ የገባሽው ከ2016 ጀምራ እንግዲህ እዚህ ዩቱብ ላይ ነበረች አልነሳ ብላ አልነሳ ብላ እኛ ገብተን አንስተ ነው እኔ ደ አስራ ስድስት ነው አስራ አምስት ነው የከፈትኩት እንግዲህ እሷ ይዛ